አክዚላም ዘልሚን አላ ላቢል ያለይ ጎርፍ ተጎርፊ ይበዛን ሰብ ኢትዮጵያ ህነ ባድ ማጭናል ይህነ ባድ አይጁቦ አልኮ ታለብን እኛት በአማርኛ ላውራው መሰለኝ፣ ሁሉም እንዲሰማው አ በዚህ ጊዜ ከሀገር ወደዚህ ምስቶቻቸውን ሚልኩ ወንድሞች በጣም እየበዙ ነው። ሀገር ያው ያለውን ነባራ ሁኔታ ብዙ መዘርዘር አያስፈልግም በጣም ስለሚታወቅ ማለት ነው። ለዚህ መፍትሄ ተብሎ ከሀገር ቀጥታ ሚስቶቻቸውን ወደ አረብ ሀገር የሚልኩ ወንድሞች በጣም እየበዙ ነው። በጣም ልጆቻቸውን ትተው እንዲሁም ባገቡ በሳምንታቸው ወደ አረብ ሀገር ለመላክ ብለው የሚያገቡ ወደ አረብ ሀገር ለመላክ ብለው የሚያገቡ ሚስቶቻቸው እዚህ መጥተው እንዲሰሩላቸው፣ ወይም ደግሞ በተመሳሳይ አራት አምስት ልጆች ያሏቸውም ሚስቶቻቸውን ወደ አረብ ሀገር የመላክ አማራጭ ሌለው መፍትሄ አድርገው የሚሰሩ ወንድሞቻችን ሀገር ቤት አሉ። ታፕታፕ አርጉት፣ ቲክቶክ መንዳ። ይሄ እኛ እዚህ ስላለን ሀያ ዓመት ስለኖርን ሀገር የማያውቁ ምስኪኖች ከችግራቸው መውጫ አማራጭ ሌለው መፍትሄ አድርገው ሚስቶቻቸውን ወደ አረብ ሀገር የሚልኩ ወንድሞቻችን ይሄ አውቀው እንዲልኩ ከነበርንበት ከኖርንበት ካየነው አንጻር ስልሽ ነገር ኢትዮጵያ እናወራለን ማለት ነው። በመጀመሪያ ደረጃ ሀገር መኖር፣ አዎ ከባድ ነው፣ በጣም ይከብዳል። የኢትዮጵያ ኖሮ በጣም ይከብዳል። ዋናው ግን ከልጆች ጋር በተያያዘ ልጆቻችሁን፣ በተመሳሳይ ደግሞ ባገባችሁ በአስራ አምስታችሁ ወደ አረብ ሀገር ሚስቶቻችሁን ምትልኩ አውቃችሁ ላኩ። ትልቅ ችግር ነው የሚፈጠረው። ባል ሀገር ሚስት ሳውዲ ሆና የተሳካላቸው ሰዎች ከመቶ ሁለት ሰው አታመጡ ሶስት ሰው አታመጡ። ዘጠና አምስት ፐርሰንቱ ትልቅ ችግር ላይ ነው ወደቀ። አብዛኛው ሚስቶቻቸው አረብ ሀገር፣ እሱ ኢትዮጵያ ተቀምጦ የተለወጠ ያለፈለት ሰው የለም። ከመቶ ሶስት ሴቶች ይኖራሉ ባሎቻቸውን አክብረው ኖሯቸውን ቤቴ ሁሉ ነገር ብለው ከዚህ ኢትዮጵያ ከሀገር ኢትዮጵያ ቁጭ ብሎ ሚስቱን ሀገር እዚህ ሳውዲ ልኮ አሪፍ ኖሮ ኖረ የሚባል ከመቶ አራት ሰው ሶስት ሰው ቢገኝ ነው። ሌላው አፈር ድሜ ታቃላችሁ። ትልቅ ችግር ነው የሚፈጠረው። አንደኛ እሱም ሀገር ያለበት ሁኔታ አስቸጋሪ ነው የሚሆነው። ሁለተኛ ደግሞ እሷ እዚህ መታ በስነ ስርዓት ያንተን ኑሮ ትለውጣለች የሚል እምነት የለኝም። ከቻልክ ራስና በሳውዲ አሁን ያለው ነባራዊ ሁኔታ አመት ሙሉ እቃማቸው ስራ ሳይሰሩ በእቃማ መጥተው አመት ሙሉ ቤት ቁጭ ብለው የማብራት እየተከፈለላቸው፣ የቤት ክራይ እየተከፈለላቸው፣ ምግብ ወጪ ይወጣላቸው አመት ሙሉ አንድ ስራ ሳይሰሩ ቆይተው የእቃማ እድሳት ያመጡ ሰዎች እየከፈሉት ነው። ያንን ብር ያንን ብር 20 ሪያል 15 ሺህ ሪያል ጨርሰው ያመጡ እህቶች፣ ወንድሞች፣ ዘመዶች በኢቃማ ያስመጡ ሰው አሁኑም ኢቃማ እድሳቱን የዓመት እያደሱ ነው፣ ምንም ስራ ሳይገባ ይሄ ፍሪ ቪዛ ነው የምናገረው። በኮንትራት የመጡ ስራ የሚሰሩ አሉ፣ ስራ የሚሰሩ አሉ። በኮንትራት የመጡ በፍሪ ቪዛ ተብሎ የተላኩ ግን ትልቅ ችግር ላይ ናቸው። ትልቅ ችግር ይሄን ችግር ቀጥታ መጥተው በባህር እንደሚመጡት ሁላ ቤተሰብ ጋር ዘመዶቻቸው ጋር ነው ቤት ቁጭ የሚሉት። ብር ከፍሎ አስራ አምስት ሺህ ሪያል ከፍሎ ወደ ሳውዲ ያመጣው ሰው አመት ሙሉ በኢቃማ ያመጣውን ሰው እየቀለበ ነው። በየቤቱ የማብራት የውሃ፣ የክፍል፣ የአስቤዛ ሁሉ ነገር ተከፍሎ ኢቃማ እድሳት አንድ ዓመት አንድ ወር ስራ ሳይሰራ እየተከፈለለት ነው። እንደገና ኢቃማ እየታደሰ ነው። ኢቃማ አዲስ ሰባት ሺ ስድስት ሺ ሪያል ይጨርሳል። በዚህ በተጨማሪ ሀገር ኢትዮጵያ ውስጥ ሚስቴን ወደ ሳውዲ ልኬ ኖርዌይን እገፋለሁ የሚሉ እህት ወንድሞች ከኢትዮጵያ ሚስቶቻቸውን ወደ ሳውዲ በየሰፈሩ መታወቂያ ማያወጣ በየመንደሩ የመታወቂያ ሰልፍ ቀበሌን እያጨናነቀ ነው። ፓስፖርት ኢትዮጵያ ኢሚግሬሽን ፓስፖርት የሚወጣበት ቦታ ሱቢ እስከ ማታ አራት ሰዓት ድረስ ሰልፍ ነው። ሁሉም ብታዩ አምሳ ፐርሰንት ሚስቱን ወደ ሳውዲ የሚሸኝ ነው። አራት አምስት ልጆቹን በትኖ ባገባ በሳምንት በአስራአምስቱ ምስቱን ወደ ሳውዲ ምስቱን ወደ ሳውዲ ለመላክ ደግሞ የሚያገቡ ንግድ አድርገውታል። ንግድ በቃ ምስቱን ሳውዲ ልኮ በፍሪ ቪዛ መሬቱን ሽጦ ንብረቱን አውድሞ ምስቴን ሀገር ሳውዲ ልኬ የሚል ቀብድ እሷ በምታመጣው ደሞዝ ኢትዮጵያ ተበድረው የሁለት ዓመት ሶስት ዓመት ተበድረው መቃም የሚፈልጉ ሰዎች መሬት ቤታችሁን ሽጣችሁ ሚስቶቻችሁን በኢቃማ የምትልኩ ወንድሞች፣ የሸጣችሁትን መሬት፣ በከተማ ያለውን መሬት የሸጣችሁትን መሬት ሚስት እዚህ መታ በአስር ዓመት አትገዛውም። ያን መሬት በአስር ዓመት እኮ ቤት መግዛት አቃታቸው አሉ እኮ እዚህ ሚስቶቻችሁን ወደ ሳውዲ ልካችሁ። በነገራችን ላይ በተቻለ አቅም ከሚስት ጋር ላለመለየት ሞክር። በድህነትም መኖር አንድ ነገር ነው። ከልጆች አብራ ለመኖር ሞክር። የስደተኞች የእኛ ኖሮ ትልቁ ችግር አሁን የልጆች ችግር ነው። በጣም በጣም የሚያሳዝን ወላ ህይወት የሚያሳዝን ህይወት ውስጥ ያለው ስደተኛ የእኛ ችግር ከልጆቻችን አብሮ አለመኖር፣ ልጆችን አለማሳደግ። ከዚህ የሆነውም እኮ ሚስቶቻቸውን ሀገር የላኩ ሰዎች እኮ በምን አይነት ችግር እንዳሉ እኮ እናውቃለን። ያወቅነውን ሁሉ አንናገርም ብለን እንጂ ሀገር ቤት ኢትዮጵያ የመንግስት ሰራተኛ ለስልጠና ተብሎ ወይም ደግሞ ለትምህርት ተብሎ ሶማሊያ ወይም ሀዋሳ ምናምን ተልኮ ሌላም ቦታ አዲስ አበባ ዩኒቨርሲቲ ተልከው ምን አይነት ችግር በቤተሰቦቻቸው ሰፈር ላይ እዛ ሆነው የሚፈጠረውን ችግር እናቀዋለን። እያንዳንዷን ችግር እናቃታለን ግን ያወቅነውን ሁሉ አንናገርም በሚል ነው እንጂ ከሀገር ቤት ችግራችሁን ለማሸነፍ ብላችሁ ሳውዲ በኮንትራት ልኬም ትረዳኛለች የሚል ነገር ካለ ይጠፋሉ። ሴቶቹ ከመጡ በኮንትራት ሰርተው ምስቴ ትዳሬ ልጆቼ ብለው የመጣችበትን አላማ ይዛ ኮንትራት ቤት ሁለት ዓመት ብሰራ ነው። ከሁለት ዓመት በኋላ በማንኛውም መንገድ ዘመድም በለው ጓደኛም በለው ምንም በለው ያስጠፋታል። ስጠፋ ከአንተ ህይወትም እንደምጠፋ ነው ማወቅ ያለብ። ትጠፋለች። ከአንተ ቁጥጥር ውስጥ ትጠፋለች። ከወጣች በኋላ እዚህ ያለውን ነባራዊ ሁኔታ እዚህ የኖር እናውቀዋለን። በፍሪ ቪዛ የምትልኩ ቤታችሁን መሬታችሁን በሁሉም ከተማ መሬት እየሸጡ ሚስቶቻቸውን እየላኩ ነው። በጣም የሚያሳዝን ነው። በጣም መሬትህን ባለህበት ከተማ ለግማሽ ሚሊዮን ብር ሽጠህ የገዛኸውን መሬት ምስት እዚህ መታ በአስር ዓመት አትገዛውም። ያንን መሬት ራሱ የሸጥከውን መሬት ራሱ ሁለተኛ ደግሞ በለያንዤት ገበያ ቲንዛቱ ጠሎን ሌኔ ብዙሃንን ያየች ሰው በአንድ ሰው ትኖራለች የሚለውም አደጋ ነው። ከሀገር ቤት መጥተው እዚህ ያለው ነገር በጣም የሚደብር ስለሆነ ማለት ነው። ስለዚህ ከነ ችግርህም አምነ አርሰው ኖረዋል እኮ አባቶቻችን አርሰው ኖረው እኛን አድርሰው እየካደምናቸው ነው። ሞክረሃል ለፍተሃል፣ ተምረህም ዩኒቨርስቲ ምንም ጂኒም ቲቲአይም ምናምን የሆነ ነገር ሶስት ነጥብ ምናምን ተብሎ ያስከውን ስራ አጠናክረ በመስራት፣ ገጠር አርሰህም ቢሆን የከተማውን ኖሮና የገጠሩን ኖሮ አቻችለ እያረስ ቀምጥተህ መኖር ካልቻልክ፣ ሰፈር ሄደ ብታርስ በአንተ እድል ያላገኘውን በልጆችህ ብታገኘው፣ ልጆችህ መጥተው ሳውዲ ይካድመዋል። አሜሪካም ሄደው ሀገር ተምረውም የተለያዩ ነገር ነግደውም ቢሆን በልጆችህ ትካደማለህ። እየተካደሙም ስለሆነ አይታችኋል። በሰልጤ ዞን ያለ ቤት በገጠር የተሰራ ቆርቆሮ ቤት በሙሉ ልጆቻቸው ሳውዲ፣ ዱባይ፣ ኳታር መጥተው የሰሩት ቤት ነው። ያ እንዲሰራ ደግሞ የቤተሰቡ አብሮ መኖር ልጆችን አብሮ የማሳደጉ ነገር ትልቅ ዋጋ አለው ማለት ነው። ያንን ጉዳይ ስተህ እዚህ ልካት እዚህ ከማንም በየቦታው እየዞሩ እየዘለሉ የሚኖሩት ኖሮ ወደ አንተ ተርፎ የሚመጣ ነገር የለም የለም ለአንተ የሚተርፍ ኖሮ የለም አባት የለም ነው የሚል በአጭር ቋንቋ አንደኛ በኢቃማ የመጡ ሰዎች አመት ሙሉ ስራ ሳይሰሩ ኖረው ያመጡ ሰዎች ኢቃማቸውን እያሳደሱ ነው ሌላ እዳ ማለት ነው አንድ ወር ደሞዝ ሳይስቡ አስራ አምስት ሺ ሪያል አውጥተው መጥተው ሳውዲ በፍሪ ቪዛ የመጡትን ነው የምናገረው። አስራ አምስት ሺህ ብር ገዝተው መጥተው እዚህ በየሰፈሩ ተቀምጠው ስራ ሳይሰሩ ዓመቱ እየተዘጋ ነው። ሲዘጋ ዕቃማ ዕድሳት ካልታደሰ ወደ ኢትዮጵያ ይመጣል። ስለዚህ ያመጡ ሰዎች ብራቸውን አስራ አምስቷን ሺህ ሪያል ለማግኘት ብለው እያደሱ ነው። ሌላ ዕዳ ማለት ነው። አንድ እሱ ነው። እየጎረፈ ያለውን ነው የምነግርህ። ሁለተኛ በኮንትራት ቪዛ እየላክ ያለው የመንግሥት ሰራተኛ በየቤቱ በየአካባቢው በከተማም ሆነ በገጠርም ያላችሁ ሚስቶቻችሁን ወደ ሳውዲ የምትልኩ ወንድሞቻችን ደግሞ በጠለብም ብትልኳቸው ይጠፋሉ፣ ይጠፋሉ። ከጠፉ በኋላ ከአንተም ሕይወት ነው የምጠፋው፣ አብራ ነው የምጠፋው። ጫካ ውስጥ እገባባለች። እዚህ ከመጣች በኋላ አታገኛትም። ቃሪቦ የመሰልከውን አንተን ማየት አትፈልግም እዚህ በረምፓምፓ ስልልሽ ነገዘ ኢትዮጵያ በየቦታው የሚታዩ ነገሮችን ቲክቶክ መንደር ያለውን ጉድ አብረን እያየ ነው። ስለሆነ ማለት ነው። ስለዚህ አትላክ፣ አትላክ። ኢንሻአላህ አላህ ተአምሩን አምጥቶ ኢትዮጵያ ያለውን ነባራዊ ሁኔታ እስኪቀይረው ድረስ ዱአ እያደረጋችሁ ባለ 8900 ደሞዝተኛ በኢትዮጵያ መኖር አይቻልም። አውትክክን ነው። ገጠር መሬት ካለ ከሱ ጋር አዋህደ እየሰራ እየሰራ ጤፍ ስንዴ እያረስ አምጥተ ከተማ ላይ ደሞዝን 8000 ለሽሮ ተጠቀማት። ለመበ አዎ፣ ግቢህን ጎመን በመትከል ጎመን ተወዷል። እንቁላል እንቁላል ይፍረስ። እንቁላል ዶሮ ሀያ ዶሮ ገዝተ እንቁላል ለምን ትገዛለህ? ዶሮ ዶሮ አትገዛም እንዴ? ሀያ አስራ አምስት ዶሮዎችን ገዝተ እንቁላል ቤት እንትን እንዲል ማድረግ ነው። ጤፍ ተወደደ። ሀያ ሺህ ብር ቢያንስ ቢያንስ ሁለት ጥማት መሬት የሚደርሰው ትውልድ ነው ያለው። ስልጤ ዞን በተለይ ሁለት ጥማት ካለ በሁለት ጥማት ሶስት ኮንታል ጤፍ አንድ አራት ኮንታል ስንዴ ብታገኝ ለአመት ይበቃል። ስንዴ ተወደደ ምን አገባ አንተ። ፍየሎች ተወደዱ። በሬ ተወለደ ተወደደ። አርባ ሁለት ሶስት አራት እንትን አድርገህ ስራ። የመንግስት ሰራተኛ በተመሳሳይ ከዛ ጋር አያይዘህ ቃሪቦ። አዎ ቃሪቦ። ስልጤ ኑር ሚዲያ። ይህንን የምለው ምናልባት ለጊዜው ይመስላችሁ ይሆናል። ሚስትህን ለማግባ ሳውዲ ለመላክ ሆን ብለው ሰርግ የሰረጉ ከሀያ በላይ ሰዎች አሁን ስለመጣልኝ ነው። ከሀያ በላይ ሚስቱን ሀገር ሳውዲ ልኮ እሱ ሀገር ኢትዮጵያ መንግስት ስራውን ለመስራት ሚስቱን ወደ ሳውዲ ለመሸኘት ከኤጀንሲዎች ጋር እንዲህ የሚሉ ሰዎች ስለመጣልኝ፣ ይቅርብ። ተው ተው። ከዚህም እኮ የተላከ ሁሉም ባይሆንም ጥቂቶች ከዚህ ቤተሰብ ልከው ትክክለኛ ኖሮ እየኖሩ አለም እናውቀዋለን። እያንዳንዱ ስንቶቹ የወለዱ፣ ስንቶቹ የተበተነባቸው ጫካ ሄደው የሚገቡ በነገራችን ላይ ባልና ሚስት ገበያ እንኳን ሄዶ እስኪመጣ ድረስ ባይለያዩ ጥሩ ነው። ገበያ አብረው ቢኖሩ ጥሩ ነው። ቢያንስ እንኳን እንግድነት የሆነ ቦታ ለመሄድ ራሱ፣ አዎ ባለቤቴ፣ እዚህ እዚህ አካባቢ ልሄድ ነው፣ አዎ አደራ፣ ሰፈሩን፣ ልጆቹን፣ ጓሮን ምናምን የሚል ነገር ተናግሮ ቢሄድ፣ እንደ አባቶቻችን እስከ ነገ እንኳን ባይቆይ ባል አብረው ቢኖሩ ድህነትም እኮ ጨዋ ነው። ምርጥ ኖሮ ምርጥ ልጆችን ትወልዳለህ፣ ታሳድጋለህ። በአንተ ባይሆን ልጆች በኋላ ይካድሙሃል። እኛ እናቶቻችንን አባቶቻችንን እንደምንካድም ሁሉ ሚካድምህ ልጅ አታገኝም በኋላ። ይሄ ነው እየተፈጠረ ያለው በኢትዮጵያ ያለው ሁሉም፣ በሁሉም ክልል፣ በሁሉም ዞን ምስቱን ወደ ሳውዲ ልኮ ኖሮውን ለማሻሻል ያሰበ ሁሉ ከሳረው ኑስ ስንሽ ነገር ዘይቱ ከሳረው ኑስ ከአምስት ከስድስት ዓመት በኋላ በዞኑ ፍርድ ቤት ሸሪያ ፍርድ ቤት ንካ ይወርዳል። ይሄ መቶ ፐርሰንት ነው የምናገረው። ለዚህ እንኳን ፐርሰንት አምስት ፐርሰንት አስር ፐርሰንትም አለለም ያልሆነ ምክንያት ያልሆነውን ሆነ ውሃ ቀጠነ በሚል ምንም አይነት ይሄ ነው በማይባል ምክንያት ትበተናለ ማይሆን ነው ማይሆን ነው። እዚህ አብረው የሚኖሩ ብቻን ጥሩ ነበረ። ሩሱም የሚባል ነገር በየአመቱ የሚከፈለው ከፍተኛ ሪያል ሚስቶቻቸውን ወደ ሀገር እንዲገቡ አስገድዷቸዋል። አንተን ያስገድድ ነገር የለም። የኑሮ ውድነት አለ፣ የሀገር አለመረጋጋት፣ ኑሮ ውድነት ችግር በጣም አለ። ትክክል ነው። በችግር ላይ ችግር ደግሞ መፍጠሩ ተገቢ አይደለም። ያለውን ሁሉ አማጣችሁ መጠቀም አርሳችሁም ቢሆን የከተማውና የገጠሩ ኖሮ አዋህዳችሁ ባላችሁ ግቢ ሁለት መቶ ሃምሳ ካሬ ላይ ፊት ለፊቷ ላይ ሙዝ ሙዝ ተወደደ፣ አያስፈልግም። ሙዝ አራት ሙዞችን ብተክል ለአመት ይበቃል። አራት ሙዝ በግቢ ላይ ጎመን ተወደደ ብሎ የሚናገር አክቲቪስት እየመጣ ነው። ጎመን በግቢ መቶ ጎመኖችን ብተክል ሁሌ ጎመን በይናንት። ስንዴ አንድ ጥማድ ይኖራል። በጋ ላይ ሽምብራስ ትዘረዋለ በቆሎ አንድ ሀያ አስር ኮንታል አምስት ኮንታል ካመረት ምርጥ ነው። ኑር በቃ። በተቻለ አቅም ያልሆነውን ሁሉን ሰላማዊ ትልቅ የተደላደለ ኖሮ ካኖርክ አይባልም። ድሮም በአለማችን ላይ ጥቂት የተደላደሉ ሰዎች ይኑሩ ነው የተባለው፣ ሌላው በችግር ይኑሩ ነው የተባለው። በቃ ኑር። ይህን ማመን ያስፈልጋል። ምክንያቱም ዋጋ መክፈል ስለሚያስፈልግ ማለት ነው። ዋጋ ከፍሎ እንትን ማድረግ ነው የሚሻለው አብዛኛውን ጊዜ በጣም በጣም የሚገርሙ ነው። ወደ ሳውዲ ሚስቶቻቸውን መላክ የሚፈልጉ ልከሃል እኮ ቻው ኒሃያ ብለ ላካት። ኒሃያ ማለት ባረብኛ የመጨረሻ በቃ ቻው። ምናልባት እችን ሶስት አራት ዓመት እስክትበላሺ ድረስ ድረስ እስከ አራት ዓመት የሆነች ነገር ትልክልኛለሽ ብሎ ብለህ ላካት። አሁኑኑ ከአሁኑ እየላኩ ቀብድ በሁለት አመት ደሞዝ ሁለት ሺህ ሪያል ትልክልኛለች በሚል ቀብድ ታበድረው። ሚስቶቻቸውን በኢቃማ እየላኩ ነው ወደ ሳውዲ። የመንግስት ሰራተኛ፣ ገበሬው፣ ነጋዴው ሱቁን ሽጦ የሸትቀውን ሱቅ በአስር አመት ሚስት እዚህ መጥታ አትገዛውም እያልኩ ነው። መቶ ፐርሰንት ነው የምናገረው ይህንን ያረጋገጥኩትን ነው። እዚህ ከመጡ በአስር አመታቸው አንድ ካሬ ሜትር ስላልገዙ ያልገዙም ስላሉ አንተ በከተማ ላይ የሸትከውን ሁለት መቶና ሶስት መቶ ካሬ መሬት ምስትህ እዚህ መታ የዛሬ አስር ዓመት አትገዛው። የዛሬ አስራ አምስት የተቀመጡ እኮ አንድ ሜትር መሬት ያልገዙ አሉ እኮ እያልኩ ነ ያለሁት። በቃ ይሄ ትክክለኛውን ነው የምናገረው። ሀያ ዓመት የኖርኩባትን ናገር ነው ምዘረዝርልህ። ሱቅ እየሸጣችሁ ነው። ቤት እየሸጣችሁ ነው። መኪና ባጃጁንና ሞተሩን ሽጦ ምስቱን በይቃማ ሊልክ ነው። ይሄ አያዋጣም ነው ሙሉ እየመረረህም ቢሆን ዋጠው ይሄ በጭፈራ የሚሰራ በጫት በጋጋታ ሰማዩን እንዲህ ካልገፋሁት የሚል ቅሚያ እኔ ያውቀዋለሁ ሰማዩን እንዲህ ካልገፋ ነው ትንሽ ዝቅ ብለዋል ሰማይ ትንሽ ከፍ ማለት አለበት የሚል ምርቃና ላይ ቀብተን አይተነዋል እኮ ምርቃና ሁሉ አክሳሪ ነው በምርቃና አግብተህ ሰላሳ አርባ አመት ሳታገባ ኖረህ ሚስቴን አግብቼ ወደ ሳውዲ ልካለሁ ብለህ መሬትን ብሸጥ በሙሉ አክሰር የመጨረሻው ከሳራ ውድመት ውስጥ ነው። አባቴ ሼር ኮፒ ሊንክ አርጉ። ቲክቶክ መንደር፣ ቲክቶክ መንደር ሼር ኮፒ ሊንክ አርጉት። ይሄ ትክክል ነው። ትልቅ ችግር ነው። ሌላ አማራጭ ሞክር ውስጥ ምናልባት በተቻለ አቅም በኮንትራት የሚላኩ በኮንትራት እህትህን ላካት፣ እህትህን ላካት። አንተና አብራችሁ ነው በአንድ ላይ፣ አንድ ላይ በአንድ ሰው አብራችሁ ነው ከሆነ ይሆናል። ካልሆነ ተያይዛችሁ ነገር ትገባላችሁ። ይሄ ካልሆነ ሰይድ ረዲ አልባለው ወቦ ባቦራ ባባ ሰርጣኔ ምንነ እንደዛ ነው ያለው አይደል? አው ከመቶ ሶስት ሰዎችን ነው ያገኘነው። በስነ ስርዓት ከኢትዮጵያ ምስቴ ብሎ እዚህ ሀገር ልከው በስነ ስርዓት ከባሎቻቸው ጋር በአግባቡ እንትን እያሉ፣ በተለይ በዚህ ጊዜ የሚላኩ ልጆች በዚህ ጊዜ የሚላኩ ልጆች ማ አድሪ ሜድ ኢን ቻይና ናቸው መሰለኝ። በጣም ወደው ነው እንትን የሚሉት። ከዚህም ሀገር ሄደው እኮ አስቸጋሪ ነው፣ እኛ እናውቀዋለን። ምናልባት ከሳውዲ ሆነው የላኩ ሀገር ለምን እኛ እዚህ የሆነን ምስቶቻችን ወደ ሳውዲ አንልክም ልትለኝ ትችላለህ። አንተ ኢትዮጵያ ሆነ ወደዚህ ስለምትልከው ነው ማውራው። ከዚህ ሆነው ወደ ሀገር የሚልኩትን አንተ ንገረኝ፣ ያለውን ችግር ታውቀዋለ። እኔ ስለዚህ ሀገር ነው ማወራ፣ ያለውን ነገር ማውራት ስላለብኝ ነው ማውራ። ኢትዮጵያ ሆናችሁ ያላገባችሁ ሚስት ሳውዲ ልካችሁ ብር ለማግኘት ብላችሁ የምትልኩትን አትላኩ፣ ተው። ያየሁት የማቀው እዚህ ሀገር ያለውን ነባራዊ ሁኔታ ስለማቀው። አይ ለምን እናንተ ከሳውዲ ከዱባይ ከኳታር ሚስቶቻቸውን ወደ ሀገር ልከው ባል እዛ ሆኖ ይሰራ የለም ወይ ልትለኝ አንተ፣ እዛ ያለውን ስለምታቀው አንተ ንገረኝ። ያለውን ነባራዊ ሁኔታ ከአንተ በላይ እኔ ስለማቀው እኔም እየነገርኩህ ነው። ሀገር ያለውንም ሁኔታ ስለምናቀው እያንዳንዱን ነገር ስለምናቀው በኮንትራት ሊከላን እና ከሁለት ዓመት በኋላ ትመለሳለች። ውሸት ነው። ያስጠፋታል። እዚህ ከመጣች በኋላ ማን ነው ሚስት የሚያስጠፋት? ወላሁ አለም። በምንም በምንም ቢሆን አልሆነልኝም እንዲህ ሆነ እንደዛ ሆነ በሚል በጓደኛዋም ባፈቀረችውም ይሁን ወላሁ አለም ትጠፋለች ወይ በጓደኛዋ ትጠፋለች። አሁን እኮ እንደዛ ነው የሆነው ነገሩ። ከዛ በኋላ ከአራት ከአምስት ዓመት በኋላ የዞኑ ወይም የወረዳው ሸሪሃ ፍርድ ቤት ነው የሚያወርድልህ። አንተ ማንም ይጠይቅ የለም፣ የለም። ይሄ እዚህ ሀገር መምጣትን በየሻሪያው እኮ እያየን ነው። እኛ እራሱ ስጋት ላይ ነን በየሰፈሩ ከሀገር ቤት። ድሮ በባህር የመጡ ልጆች ነበሩ፣ ስራ ፈተው ምናምን ቤት ቢቀመጡት እንደውም በባህር የመጡ ልጆች ሹርጣ ይዘናል በሚል ቤት ተደብቀው ቁጭ ስለሚሉ አናቅም ነበር። በይቃማ የመጡት ስለማይደበቁ እንዳለ ፓኪስታኒ ለየሙያ የቆመ ነው የሚመስለው። ወላ ክስም ብላ በየሻራው ስቶታ የተሰለፈው ኢትዮጵያዊ እኔ ወደፊት ምን እንደሚመጣ አላቅም። ሳውዲ ያወጣችው እንትን እዚህ ሀገር ሰራተኛ ምን ያክል መምጣት አለበት ስራ ይሄ በፍሪ ቪዛ የሚመጡ ሰዎች ሳውዲ የምታውቀው የሳውዲ መንግስት የሚያውቀው አረቡ ስራ አለኝ ብሎ ነው የሚያስመጣው። እሱ ነው የሚያውቀው። የሳውዲ መንግስት ፍሪ ቪዛ አያውቅም። ኢቃማ የሚባለውን ነገር የሳውዲ መንግስት አያውቀው። አንተ በአስራ አምስት ሺህ ሪያል የገዛኸው በግማሽ ሚሊዮን ብር፣ ሳውዲ መንግስት ግን አንተን ያስመጣህ ሰውዬ ስራ እንደሚያሰራህ ነው የምታውቀው የሚያውቀው። እዚህ ሀገር መንግስት መተ በየሻሪያው በየመንገዱ እንደምትቀመጥ የሚያውቅል ነገር የለም። ከተወሰነ አመታት በኋላ ምን ይላል? ሳውዲ መንግስት ያለ ከፋላ ያሉ ሰዎች ይያዙ ይባላል። ልብ በሉ፣ ያለ ከፋላ ማለት ከድርጅታቸው፣ ከአስመጫቸው፣ ከስፖንሰራቸው የማይሰሩትን አሳፍሩ ሲባል ተሳፍራታለ። አንተ ከስፖንሰራቸው ጋ ይስሩ፣ የትኛውም ሰራተኛ ከአሰሪው ጋር ይስራ ከተባለ አንተን አሰሪ አይደለም ያመጣ፣ ብሬን ያመጣ ከስፖንሰሪ ጋር በደላላ ነው የመጣኸው። የሚያውቀው ነገር የለም። ስራ የለውም። ደሃ ነው። እቃማ የሚሸጠው እዚህ ሀገር አይፈቀድም። ደሃ አረቦች ናቸው የሚሸጡት። እቃማው ሲሸጡ ስራ የላቸውም እነዚህ ሰዎች። ብር ግን ሽጠውላ፣ ማታ እዚህ በየሰፈሩ በየመንደሩ ሲታደላድል ተይዘ ወደ ጋር ትገባለ። በፍሪ ቪዛ የምትመጡትን ነው። በኮንትራት የሚመጡት ይሻላሉ ግን አይዘልቁም። ሁለት ዓመት ድረስ ቋቅ ሲላቸው ይጠፋሉ። ሲጠፉ ኖሮ ሁሉ ይጠፋን ነው የምልህ እያልኩ ያለሁት። በተለይ ሴቶች ይጠፋሉ። አብዛኛው ቦታ እየጠፉ ነው። ይጠፋሉ። ሲጠፉ እዛኔ ታውራኛለህ። ሀገር አሁን ሚስትህን በኮንትራት ልካለው ብለህ ላክ ወንድሜ፣ እዛኔ ታገኛት እንደሆነ እናያለን። ማለት አታገኛትም። አንተ እዚህ ቤት ቁጭ ብለህ ፎቀኛው ቤት ትቀመጣለች። ሚገርማችሁ እዚህ ሀገር አንተ ምድር ላይ ቁጭ ብለህ ምስትህን ፎቅ ቤት መኖራል አታውቅም። እዚህ ፎቅ ቤት እኔም ማውቀው በጣም የሚያሳዝነኝ፣ ተጣልተው ጠፍታበት እሱ ምድር ቤት ይኖራል እሷ ፎቅ ቤት ተከራይታ እጃዛ እየመጣች አባያ ንቃብ ትለብሳለች። ስድስት ዓመት ሰባት ዓመት ኖረው ይህን ታሪክ ስንሰማ በጣም አዝነናል፣ ደንግጠናል። ሁላችን እንደዛ ነው የሚሆን። ይሄ በሆነበት ሁኔታ ወደ ጫካ ባትልክ ጥሩ ነው ምስትህን ለችግር ብለ ልጆችን ምን እንትተ ወደዚህ ሀገር የላካት አሸፍተ ጫካ ጦር በቃ ወታደር አድርገሃታል። ወታደር ምን አደረጋ አይባልም። ጥንቸሊ ብላ ምን ይበል ኬቲ ብላ የእንትን ምን አይታወቅም። የትኛውን ቦታ ምን እንደሚገጥመው አይታወቅም። ብትመጣ ራሱ ጦራን ዛፍ ስለምትመጣ አችላትም። በውጊያ ድጆ ታስገባሃለች። ይሄ ያለውን ነው ምነግር ስልሽ ነገዛ ኢትዮጵያ ያለውን ነገር ከመናገር ወደ ኋላ ብሎ አያውቅም ያ ሁሉ ነገር እንዳመጣጡ ነው አዎ በዛ ልክ ብታይ ወጡ ነው አጋጣሚ ማታ ማታ ኔትወርክ አልሰራ ስላለኝ ነው አሁን በዚህ በቀን የገባሁት በቀን ማውራት አልነበረብኝም ረመዳን ነው ግን ማታ ማታ ይሄ አካባቢ ግብጾች ይበዙበታል እማሎች እነዚህ ኔትወርኩን ሞባይሌን ኔትወርክ በጣም ስለሚያጨናንቁት ማታ ማታ እምቢ አለኝ ይሄ ዳታ እንትኑ በጣም ደከመብኝ። በዚህ ሰሞን ሞክር ያለው እኮ ለዛ ነው በቀን የገባሁት። ይሄ ነው ችግሩን አውቀ ግባበት ወንድሜ፣ በማንኛውም ነገር አውቀ ከገባ ችግር የለም ግን ሳታ ከገባ ትጎዳል። ያለው ነገር ይሄ ነው። በተለይ በተለይ የሚያውቁ ሰዎች እንዲህ ይላሉ እኮ አዎ ወላሂ፣ እዚህም ይላሉ እኮ ግን የማታውቁ ሰዎች አይመስላችሁም። ምክንያቱም ሀገር ቤት ያለው ሁኔታ

ሄራታታኒ ወ ሙሳ እስሜ ሙሳ ሶጣ ሻሬ እንዳለ ሀበሻ ተሰልፏል። እንዲህ ብለህ ስታይ ውሃ የሚቀዳ ነው የሚመስለው። ተሰልፏል። አመት ሙሉ ስራ ሳይገቡ የቆዩ ኢቃማቸው እየታደሰላቸው ነው። ያለምንም ገቢ አመት ቁጭ ብለው ቤት የቤት ኪራይ አለ፣ ውሃ አለ፣ የማብራት አለ፣ የምግብ አለ። ሌላውን ሌላውን አለማለውም አልዘረዝረውም። ዓመት ሙሉ ስራ ሳይገቡ ኖረው ያመጣቸው ሰውያችን ብር እንዳያጣ፣ 15ቷን ሺ ሪያል ማለት ነው እንዳያጣ። ምክንያቱም ይሄ ሰውዬ ተይዞ ቢገባ 15ቷንም ሺ ሪያል አያገኝም። ካላገኘ ከየት አምጣት እለዋለሁ። ቤተሰብህ ነው ወይ ወንድምህ ነው ወይ አጎትህ ነው ያመጣኸው ወይ ያመጣኸት፣ እንደዛ ነው። ስለዚህ ያንን 15ቱን ሺህ ሪያል ግማሽ ሚሊዮኑን ለማግኘት ይሄ ሰውዬ እዚህ ሀገር መኖር አለበት ማለት ነው። እዚህ ሀገር እንዲኖር እቃማ መታደስ አለበት። ዓመት ሳይሰላ ቆይቷል። ማደስ አለብህ የዓመት አምስትም ስድስትም ሰባትም ሺህ ሪያል ጨምረህ ሀያ ሺህ ታደረገዋል። ዕዳውን እሱ ቁጭ ብሏል፣ እሷ ቁጭ ብላለች። ይሄም የሆነው ምንድን ነው አተርፉ ባያ ጉዳይ አፍንጫውን እየቆረት ላፍ አጉር ሰው ማለት ነው። ስልሽ ነገዘ ኢትዮጵያ ይሄ ነው። ስለዚህ በተለይ በተለይ ወንድሞች የመንግስት ሰራተኞች ባለ ሱቆች፣ ሱቃችሁን ሽጣችሁ መሬታችሁን ሽጣችሁ የመንግስት ሰራተኞች ተበድራችሁ፣ በባንክ ተበድራችሁ ሚስቶቻችሁን ወደ ሳውዲ የምትልኩ ሰዎች እቺን አውቃችሁ መላክ አለባችሁ። እዚ ከመጣች በኋላ አጠቅማችሁ አጠቅማችሁ። ድሮ እዚህ መጥተው አግብተው ምናምን እሱ ችግር የለው ሁማር ቱማር ቢራ ገጥ ስና ለሳ በርዳ ሲልቴ ሲልቴ ተራተኮታማረ በዚህ ሰላ ችግር የለው እዚህ ኖሮ እዚህ ተጋብተው እዚህ ምን አውቀው ተዋውቀው ምናምን ሀገር ልከው ሀገር ያለውን ሁኔታ እናቀዋለን፣ እንዴት እንደሆነ እናቀዋለን። እዚህ እንትን የነበሩ ልቃቢስት ምን እንትን የነበሩ ሀገር ሄደው የወለዱ ስንቶቹ እናውቃለን። እኛ ችግር የለም። ይሄ ሁሉ ባልና ሚስት መለያየታቸው ችግር ነው። አትለዩ። ለችግርህ ብለህ ትልቅ ሌላ ችግር አትፍጠር።